ነገር ደስ የሚለው በጊዜው ሲሆን ነው። ነገር ደስ የሚለው በሰዓቱ ሲሆን ነው። ከዘገየ በኋላ፣ ካለፈ በኋላ፣ ከመሸ በኋላ የሚሆን ነገር ደስ አይልም። የእግዚአብሔርም ቃል እንደሚናገር ነገርን ሁሉ በጊዜ ውብ አድርጎ ይሰራዋል ተብሎ እንደተጻፈ ልክ እንደዚህ ነገር በጊዜ ሲሆን ያምራል። ገደብ ከአቅማችን በታች እንድንኖር የሚያደርገን ነገር ማለት ነው። አሁን እኔና እናንተ ለሀገር የሚሆን ነገር እግዚአብሔር በውስጣችን አስቀምጦ ለትውልድ የሚሆን ነገር አስቀምጦ የህይወታ ችን ጉዳይ ውሎና አዳራችን መብላትና መጠጣት ብቻ ሲሆን ይደብራል። በጣም ለብዙ ትውልድ ሊጠቅም የሚችል ነገር ይዘን ማለት ነው። አንዳንዶቻችን ገና ከሰፈር አልወጣንም። አንዳንዶቻችን ለብዙዎች እድልና በረከት መሆን ስንችል ገና በራሳችን የህይወት ጥያቄ ውስጥ ተይዘን ያለ ነው። የመጀመሪያው እኔ በገደብ ውስጥ ነው ያለውት ወይስ አይደለም? የአቅሜ ልክ ነው ምኖረው ወይስ ከአቅሜ በታች ነው? እንደሚገባኝ እየተጓዝኩ ነው ወይስ ዘግይቻለሁ? ነገሮች በአግባቡ ፍሬ እያፈሩ ነው ወይስ በተደጋጋሚ ጊዜ ጭንገፋ ያስቸግረኛል የሚለውን ነገር ማሰብ በጣም ተገቢ ነው። ዞቻችን ገና ልጆች እያለን ትልልቅ አቅም እንዳለን እናውቃለን። ወላጆቻችን መስክረዋል። ትምህርት ቤቶቻችን አረጋግጠዋል። ነገር ግን አሁን ላይ ባለው የህይወታችን አካሄድ እንደሚገባ እየኖርን ነው ወይስ አይደለም? የሚለውን ነገር መጠየቅ በጣም ትክክል ነው። ገደብ ልትሆን የምትችለውን ነገር እንዳትሆን የሚከለክል ነገር ማለት ነው። ትችለዋለ እኮ፣ ልትሆን ትችለዋለ፣ ልታረገው ትችላለ፣ ልትደርስበት ትችላል። ነገር ግን እንዳትደርስበት፣ እንዳትሆን የሚከለክል ነገር ማለት ነው ገደብ ማለት ወዳጆቼ። ገደብ በታላቅነት መንገድ ላይ የተቀመጠ እንቅፋት ነው። በህይወት መካከል፣ በዘመን መካከል፣ በሀገር ውስጥ ጥቂት ሰዎች ብቻ እንዲሳካላቸው የተፈቀደበት ምክንያት እኔ አይታየኝ። ዋናውና እርግጠኛው ነገር አንተ ካለበት ሁኔታ ጋር ተስማምተ ለመኖር እስካልፈቀድክ ድረስ ይህን አይደለም እግዚአብሔር የነገረኝ። ይሄ አይደለም የኔ አቅም። እግዚአብሔር ለዚህ ህይወት አደለም የጠራኝ። እግዚአብሔር በእኔ ውስጥ ያየው በእኔ ዘመን ያየው ሊፈጽመው ሊያደርገው ያለ ነገር አለ። ስለዚህ አሁን ካለውበት ሁኔታ ጋር አልስማማም ማለትም ያንተ መብት ነው። ተስማምቶ መኖር ያንተ መብት ነው። ገደብ ራእይን መለኮታዊ አላማን

ሁሉም እያላችሁ እንዳትሆኑ የሚከለክል ነገር ማለት ከአቅም በታች እንድትሆኑ የሚያደርግ ነገር ማለት፣ ገደብ መንፈሳዊም አካላዊም ሊሆን ይችላል። ማለትም የሚታይም የማይታይም ሊሆን ይችላል ማለት ነው። አንዳንዶቻችን በሚታይ ነገር ተገድበናል፣ ሌሎቻችን በማይታይ ነገር ተገድበናል። ገደብ ማለት ሊሚቴሽን ማለት፣ የሚታይም ሊሆን ይችላል፣ የማይታይም ሊሆን ይችላል። እንዲህ ሲታይ እግራችን ላይ የገባ ሸምቀቆ ገመድ የለም፣ እጃችንን ያሰረ ነገር የለም። ነገር ግን እንዳንሰራ ተይዘናል፣ እንዳንራመድ ሰው ቆመናል ግን በመንፈስ ዓለም ዲዘር የምናደርገው ነገር አለ። የሆነ እንዳንንቀሳቀስ የያዘ የሚያደርግ ነገር አለ። በጌታ በኢየሱስ ስም ያ ስውር እጅ የተመታ ይ ጩና በደንብ አድርጋችሁ አሜን በሉ። በአንዳንዶቻችን ህይወት ገደብ በአመለካከትም ሊገለጥ ይችላል። አንዳንዶቻችን በአስተሳሰብ ተገድበናል። ማድረግ እየቻልን ማድረግ እንደማንችል ነገሩ ከአቅማችን በታች ሳይሆን ከአቅማችን በላይ እንደሆነ ማሰብ፣ ብንሞክረው ሊወድቅ፣ ብንሞክረው እጅ ሊሰጠን፣ ብንይዘው እንደ እንጀራ ሊሆንልን የሚችል ነገር እያለ ነገር ግን ኪዳናችንን ፖቴንሻላችንን ረስተን በአመለካከታችን የተገደመን ሰዎች እንኖራል። ወዳጆቼ ገደብ ያለበት ሰው ማየት ይችላል፣ መያዝ ግን አይችልም። ማሰብ ይችላል፣ ማድረግ ግን አይችልም። እናያለን እኮ እንደውም ከአንዳንድ ሰዎች ቀድመን ምናየው አሪፍ አሪፍ የቢዝነስ ኦፖርቹኒቲ እድሎች፣ አይዲያዎች፣ በጣም ክሬቲቭ የሆኑ ነገሮች ቀድመን እናያለን፣ እናስባለን። ነገር ግን አክሽን ሲባል፣ ድርጊት ሲባል የሆነ ነገር ይዞናል፣ ይዞናል። እና ገደብ ያለበት ሰው በምን ታቃለ ካልከኝ፣ ማየት ይችላል፣ ማድረግ ግን አይችልም። ማሰብ ይችላል፣ መያዝ ግን አይችልም። ወዳጆቼ የተገደበ ሰው ማለት መብረር እንደማይችል ወፍ ማለት ነው ለሰማይ የታሰበ በምድር የተወሰነ ማለት አንዳንድ መብረር የማይችል ወፍ እግዚአብሔር ያሰበው ለሰማይ ነው ነገር ግን ክንዱ ባነው ክንፉ ሲነቀል መብረር እንዳይችል ሆኖ ሲያዝ በወጥመዱ ሲገባ ለሰማይ የታሰበ በምድር የተወሰነ ሲሆን ማለት ነው አይታል የተገደበ ሰው ለሀገር የታሰበ በመንደር ግን የተወሰነ ለቤተ መንግስት የታሰበ ነገር ግን ወይ ቤት ክራ እየተወሰነ ለትውልድ የታሰበ ነገር ግን በራሱ ጉዳይ ተወስኖ የቀረ ማለት ነው። ወዳጆቼ ታስታውሳላችሁ። ጌዲዮን ታላቅ መሪ፣ ታላቅ ተዋጊ ብቻ ሳይሆን ታላቅ አዳኝ እንደነበረ ነገር ግን በምን አይነት ሁኔታ ውስጥ እንደነበረ ጌዲዮን ጃይንት ሊደር ደግሞ ሚገርም ተዋጊ የነበረ ሚገርም አዳኝ የነበረ ሰው ነው። ነገር ግን የነበረበትን ሁኔታ ስታስታውሱ ተገድቦ እንደነበረ ይገባቸዋል። አንዳንድ ጉዳይ ላይ እንደተገደብኩ ይሰማኛል። ይሄ አይደለም፣ እግዚአብሔር የጠራኝ ለዚህ አይደለም። ይሄ መክሰስ ነው ራቱ አይደለም። ይሄ ገና ኢትሮ ነው ጅማሬ ነው። በልተ ታቆም አላለኝም፣ ለብሰ ታቆም አላለኝም። እኔ ባልተ ሰራል ትነቅልና ታፈርስ ዘንድ አብቻ አለሁ ተባልኩት፣ በኢየሱስ ስም። ከእኔ በኋላ የሚነሳ ትውልድ በአማርኛ አይገደብም፣ በኦሮምኛ አይገደብም። ከደበሰው ከሳጥን ውጭ ማሰብ አይችልም። ከሰፈሩ ውጭ ማሰብ አይችልም። ከሰሩ ውጭ ማሰብ አይችልም። ከኢትዮጵያ ውጭ ማሰብ አይችልም። ዳዊትን ግን አንበሳ አልገደበውም፣ ድብ አልገደበውም፣ ወንድሞቹ አልገደቡት። በጣም ብዙ ተቃውሞ ደርሶበት ነበረ። አባቱ መሪ እንደሆነና እንዳልሆነ እርግጠኛ አልነበረም። ወንድሞቹም እንደዛው ኮምፕሌን ያደረጉ ነበረ። ሳኦልም እርግጠኛ አልነበረም። ዳዊትን አንበሳ ካልገደበው፣ ድብ ካልገደመው፣ ወንድሞቹ ካልገደቡት ዛሬ እኔ ባርካችኋለሁ በጌታ በኢየሱስ ስም የሰው አስ ሰይት ያቆማቸው ትዘረጋላችሁ በደም ጩና አሜን በሉ። የማይገደብ አምላክ እያመለካችሁ በጥቃቅን ነገር የተገደባችሁ በጌታ በኢየሱስ ስም ዛሬ ማለዳ መለቀቅ ይሆንላችሁ፣ መለቀቅ ይሆንላችሁ። ታውቃላችሁ አራት መቶ ኩንታል የሚሸከም ኤሮትራከር መኪና በጣም በቀላል ታኮ ተይዞ ይቆማል። መሄድ ካለበት ሹፌሩ ረዳቱን አዞ ታኮ መውጣት አለበት። በጣም አራት መቶ ኩንታል ማለት ምን ማለት ነው ስትል፣ በጣም ብዙ ነው። ለብዙ ሰዎች እህል መሆን የሚችል ራ መሆን የሚችል ማለት ነው። ነገር ግን በተራ ታኮ ተይዞ ይቆማል። ልክ እንደዚህ ለትውልድ የሚሆን መብል ይዛችሁ በተራ ነገር የተያዛችሁ በኢየሱስ የሚታረክ ሰዎች በአንድ በኩል ተለቀው በሌላ በኩል ሊገደቡ ይችላል። ምን ማለት ነው? አንዳንዶች በትዳር በጋብቻ ይለቀቁና በፋይናንስ ይገደባል። ሌሎች ደግሞ በፋይናንስ ይለቀቁና በጋብቻ ይገደባል። አንዳንዶች በመንፈሳዊ ሕይወት ይለቀቁና በአገልግሎት ይገደባል። አንዳንዶች በትምህርት ይለቀቁና በስራ ይገደባል። ትምህርት ቤት እያሉ በጣም የሚገርም ጂፒኤን ያላቸው ምርጥ ጭንቅላት ነው ያላቸው፣ ወደ ስራ ዓለም ሲመጡ ግን ምድር ሀይሏን አትሰጣቸውም፣ ተገድበዋል። ምክንያቱም አንድ ማስረጃ ላሳያችሁ ይችላል በሉቃስ ወንጌል መጽሐፍ ምዕራፍ ስላይ ቀኝ እጁ የሰለለችበት ሰው ግራ እጁ ጠንካራና ንቁ ነበረ። የፈለገውን ነገር ማድረግ ይችል ነበረ። በግራ እጁ ይይዛል፣ ይለቃል። በግራ እጁ ይወረውራል፣ ይመታል። በግራ እጁ ይከላከላል። ቀኝ እጁ ግን ሰሎበት ነበር አለመጽሐፍ ስለዚህ ማለት ማለት ነው አንዳንድ ሰዎች በአንድ በኩል ይለቀቁና በሌላ በኩል ይገደባል። አንዳንድ ሰው እንደ ቀልድ የጻፈው መዝሙር አገር ሲሰማው፣ አንተ በስንት ጾም ጸሎት እና በብዙ ድካም ስንት ዘመን ስታፈር ስትገነባ ስትጸልይበት የነበረ ከእግዚአብሔር ዘንድ የተቀበልከው መዝሙር ከራስ አልፎ ሌላ ሰው አልነካ ብሎ ሲል ማወቅ ያለብህ ይሄ የቅባት ችግር አለ የሆነ ሊሚቴሽን የሆነ ባሪየር የሆነ ነገር አለ። ታውቃላችሁ፣ ሊፍት ውስጥ የገባ ሰው ድምፁ አደባባይ እንዳለ ሰው እኩል አይሰማ። ሊፍት ውስጥ የገባ ሰው በኮንክሪት ይገደባል። ልክ እንደዚህ በጌታ በኢየሱስ ስም ጩኸታችሁ እንዳይሰማ፣ ሀሳባችሁ አካል እንዳይስ፣ ራእያችሁ እንዳይራመድ፣ ህይወታችሁ እንዳያድግ የከለከለ እጅ ሁሉ በኢየሱስ ስም ይመታል። በምድር ላይ ሰውን እንደ ኃጢአት የሚገድብ ነገር የለም ወዳጆች። ከተፈጥሮ በላይ የሆነውን ሳምሶን ወደ ተራ ሰውነት የቀነሰው ኃጢአት ነው። ማንም ሰው ቢሆን በኃጢአት ውስጥ የገዢነት አቅም ሊኖረው አይችልም። እንደ ኃጢአት የሰው ልጅ የሚገድብ ነገር ለምሳሌ አይታችሁ ከሆነ አዲክሽን ውስጥ ያሉ ወጣቶችን ብታዩቸው የእጅ ጽሑፋቸው የሚገርም ነው። በጣም የቴክኒክ ሰዎች አዋቂዎች ናቸው። አካዳሚካሊ በጣም በጣም የሚገርሙ ናቸው፣ ግን ተገድበዋል። ያ እውቀት፣ ያ ታለንት፣ ያ ነገር እንዳይወጣ አዲክሽኑ ይዟቸዋል። ስለዚህ የመጀመሪያው የሰው ልጅ የሚገድብ ነገር ቢኖር ኃጢአት ነው። ስራን መጥላትና መናቅ በምሳሌ መጽሐፍ ምዕራፍ 10 ቁጥር 4 ላይ ሰነፍ በድህነት እንደሚኖር የእግዚአብሔር ቃል ይናገራል ሁለተኛው የገደብ ምክንያት ስንፍና የሚገርም ነው ታውቃላችሁ ስንፍና እብደት ነው ነው የሚለው መጽሐፍ ቅዱስ በመሰረቱ ሰነፍ ህይወቱ ሁሉ የተገደበ ነው መግዛት ይፈልጋል አይገዛም መስራት ይፈልጋል አይሰራም ማድረግ ይፈልጋል አያደርግም ስለዚህ ከጸሎቱ በተጨማሪ ከቃሉ በተጨማሪ ከዚህ ወት ስትወጣ ከነገ ጀምሮ የስንፍናን ቆፈን ከላይ ለማራገፍ አለ እርግማን ማለት ወደ አንድ ሰው የተላከ ወይም የተጠራ ክፉ ቃል ማለት ነው። የሟርት ቃል አይሆንለት፣ አይሳካለት፣ አያግኝ የሚል ወደ አንድ ሰው ህይወት የተላከ ወይም የተጠራ የክፋት ቃል፣ የውድቀት ቃል፣ የጭንገፋ ቃል ማለት። አይታችሁ ከሆነ ከልጅነታችን ጀምሮ ወደኛ የሚላኩ የክፋት ቃሎች አሉ። ወደኛ የሚወጡ በአጭር ቅር ይድፋ እንዲህ የሚል በእኛ ህይወት ላይ የተላከ በቤተሰብ የተጠራ በጎረቤት የተጠራ በምቀኛ ዛሬ በጌታ በኢየሱስም በቤተሰብ በዘመድ በጎረቤት በአስተማሪ እናንተ ላይ የተጠራ ክፉ ቃል የተመጣ ነገር ከተበላሸ በኋላ ምን ያደርግልሃል? ሁሌ እኮ እናገራለሁ። አንተ ቪኤት አሁን በመቶ ዓመት ምን ያደርግልሃል? ከዘራ ይዘህ ስትንቀጠቀጥ ምን ያደርግልሃል? ቤት ብትሰራ በስተርጅና ምን ያደርግልሃል? ምግብ ራሱ በማትበላበት እድሜ ምን ያደርግልሃል? በጌታ በኢየሱስም ነገር በትክክለኛው ጊዜ እጃችሁ እንዳይገባ የሚጎትትባችሁ እጅ የተመጣ ይሁ። አንዳንድ ሰው በአካሉ ሲገደብ፣ በጤና በእጅ በእግሩ እንደሚገባው ፈንክሽን ባለማድረግ ሲገደብ፣ ሌላ ሰው ደግሞ በ አምሮ ይገደባል። ወይንም በአእምሮ ያለ ገደብ ማለት አሉታዊ ሀሳብ፣ ጭንቀት፣ ጥርጣሬ፣ ፍርሃት ገደብ ነው። ፍርሃት የገደባቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ማድረግ እየቻሉ መዘመር እየቻሉ መስበክ እየቻሉ መሮጥ እየቻሉ ፈርተው ግን ሰፈር ላይ የቀሩ ሰዎች አሉ። ብራዘር ፍርሃት የሴጣን ማግኔት ነው። ከሴጣን ጋር በሽርክና መስራት ነው። ትፈራለህ፣ ሴጣን እየመጣ ይጎበኛል። ሰዎችን እማምኑ ከሆነ ስፕሪቹዋሊ ሊሚትድ ናቸው። ምክንያቱም ሰው ከእግዚአብሔር ዓለም የሚሰጠውን ነገር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 እንደ ምስት የሚበላ ብቻ ፕሮዲውስ የማያደርግ አምራች ያልሆነ ኮንሲውመር የሆነ ኢንቫይረመንት ይሄ የሚገድብ ነው። ሰዎች ከገደብ በላይ ለመሄድ ምን ላድርግ? አንደኛ ከዚህ ቀን ጀምሮ በእግዚአብሔር ታመን። እንቅፋቶች ለማሸነፍ በራስ ሳይሆን በእግዚአብሔር አቅም ላይ ተደገፍ። ከገደብ በላይ የሚያስኬድህ በእግዚአብሔር ላይ መታመንህ እግዚአብሔር መደገፍ ነው። ትምህርትህን፣ እውቀትህን፣ ዘመዶችህን፣ የምታውቃቸውን ሰዎች፣ ሁኔታውን፣ ደመናውን፣ ዝናቡን አትመነው። እምነትን ማድረግ ያለብህ እግዚአብሔር ላይ ወጥቼ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 ያመነበት በአምላክ ፊት ሄሎ የትውልድ አባት መሆን ከፈለክ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

ለመራመድ ለመሄድ ምንድነው ማድረግ ያለብኝ? አስተሳሰብን ማደስ ነው። አስተሳሰብህን ከእግዚአብሔር ተስፋዎች አንጻር ማደስ አለብ። እግዚአብሔር በልጅነትህ በትንሽነትህ ገና በጠዋት የገባልህን ተስፋ የሚመጥን ከዛ ተስፋ ጋር ኮምፓተብል የሆነ ማይንድ ሴት ያስፈልጋል። ሞባይላችሁ ሁልጊዜ አፕዴት እንድታደርጉ ይመጣላችኋል። ምክንያቱም የአይፎን ወይም የአፕል ካምፓኒ ወይም የሳምሰንግ ካምፓኒ ወቅቱን የሚመጥን ሁልጊዜ ይሰራል እና አንተ ዛሬ ብትገዛውም ሳምሰንግ ግን አፕል ግን ሁል ጊዜ ራሱን አብዴት ያደርጋል፣ እና እሱን የያዝከውን የሚመጥን ሶፍትዌር ያስፈልጋል። ልክ እንደዚሁ እግዚአብሔር የገባልን ተስፋ የሚመጥን ከዛ ተስፋ ጋር ኮምፓተብል የሆነ ማይንድ ሴት ያስፈልጋል። አንዳንዶቻችን እግዚአብሔር የገባልን ተስፋ ሀገር ነው፣ የእኛ ማይንድ ሴት ሰፈር ነው። እግዚአብሔር የገባላቸው ተስፋ ማርና ውተስ የምታፈሰዋ ምድር ያችን ከነዓንን የሚያክል ማይንድ ሴት ግን ያልነበራቸው አስር ሰዎች ነበሩ። ሄደው ሲመለከቱ ቁመታቸውን አይተው በእነሱ ፊት እንዳንበታንና ሁለቱ ግን እንደዚያ እንደ እንጀራ ይሆኑልናል ይሆኑልናል። በቁመት ሊበልጡን ይችላሉ፣ እንደ እንጀራ ግን ይሆኑልናል። ታይሙ ጥሩ ላይሆን ይችላል። አይስዌር ቱ ጋድ እግዚአብሔር ግን ያከናውንልኛ አለ። ከገደብ በላይ የሚያስካሄድ መንፈስ ሰዎች ቮካብለሪ ባለው እዲህ በሚግባቡበት ቋንቋ ሲጣሉ ሲበጣበጡ፣ አንተ እዚህ ሀገር ያለውን ቋንቋ ትቀይርና ልሳን የሚባል ላይ ታደርገዋል መንፈስ ቅዱስ ከገደብ በላይ ያስኬዳል። ሊሚቴሽን ሊኖር ይችላል። የእሳቱን ኃይል ይዘዋል። የአንበሳውን አፍ ይዘጋዋል። የጉድጓዱን ውሃ ያደርቀዋል። መንፈስ ይሙላባችሁ እንጂ በወይንጠጅ አትስከሩ፣ ይህ ማባከን ነውና እርስ በርሳችሁ በዝማሬና በቅኔ ተነጋገረዋል። እየዘመርክ ያለህበትን ሁኔታ ትሻገረዋል። መንፈስ ቅዱስ አቅም፣ ጉልበት ይሰጣል፣ ኃይል ይሰጣል፣ ሁኔታውን የምታልፉበት ደግሞ ብልሃት ይሰጣል። ደግሞ ይገርማል። እዛ ሁኔታ ውስጥ ሆነ ቻሌንጅ ሲገጥምህ ቃል ያቀብላል፣ ሀሳብ ያቀብላል። የሆነ ቢሮ ገብተ እያወራ እያለ ስራ አስኪያ ኖ እያለ ከአንተ ድንቀት ያልታሰበ የእውቀት ቃል መንፈስ ቅዱስ ያቀብላል። በመንፈስ ተሞልተ ቢሮ ስለምትገባ ስራ ቦታ ስለምትሄድ፣ ስለምታገለግል ሰዎች አንተ ፊት ሊቆሙ አይችሉም። የሰው ጥበብ አታውራም፣ የሰው እውቀት አታውራም፣ የሰው ሀሳብ አታውራም። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ሁኔታን እያለፈ ያስኬዳል። አካላዊም ሆነ መንፈሳዊ ገደቦችን ጸሎት የማስወገድ ኃይል አለ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች እንደሚል ማለት ነው። ይህን ጸሎት መጸለያለ እግዚአብሔር ሆይ በምሕረት ወደ ህይወቴ ተመለስ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 የኢየሱስ ስም ብለህ ይፍረስ ብለህ መጸለይ አለብ። መቃወም አለብህ። ማን ነው እኔ አውቄ ምን ሳላውቅም በእኔ ጉዳይ ላይ ቃል ኪዳን ያደረገ የተማማሉብኝ ይፍረስ። የእኔን እጣ ፋንታ ለመገደብ የተደረገ ቃል ኪዳን እድገቴን ለመገደብ፣ ለውጤን ለማዘግየት፣ እንዳልለቀቅ እንዳልዘረጋ በእኔ ላይ የተማማለ በድብቅ የተማማለ በስውር የተማማለ ፎቶን ይዞ ስምህን ይዞ እንዳያልፍልህ ኪዳን የገባ ይህን ይፍረስ ብለህ መጥመቀማል። ባንተ ስም ላይ ባንተ አድራሻ ላይ የተለቀቀ የውርደት የክፋት፣ የጥላቻ ቀስ ገደብ ለመላቀቅ ለመውጣት የምታደርገው ጸሎት ጠላቴ በእኔ ላይ ያለው ህጋዊ መሰረት፣ ህጋዊ ሰነድ፣ የእግር መርገጫ ከዛ ሁኔታ እየተነሳ አታክሌን የሚያደርግበት በጌታ በኢየሱስ ህጋዊ ግራውንድ እንዳይኖረው በህይወቴ ላይ ከገደብ ለመውጣት መጸለይ ያለብህ ጸሎት የህይወትን ካርታ እንደገና የሚቀርጽ ኃይል እንዲመጣ ይሄ የተበለሻሸውን የህይወትን ፕላን ዝብርቅርቅ ያለውን እንደገና የሚያስተካክል የእግዚአብሔር ሀይ የእግዚአብሔር እጅ እንዲመጣ በስራ በህይወት በትዳር ግራ መጋባት ምን ማድረግ እንዳለብኝንና እንደሌለብኝ እስኪቸግረኝ ድረስ ተምረን ለብዙ ሰዎች መክረን ዘክረን በእኛ ምክርና አቅጣጫ ሰጪነት ብዙ ሰዎች ህይወታቸው ተቀይሮ እኛ ግን ስለገዛ ህይወታችን ግራ ገብቶን የተቀመጥን ሰዎች፣ ይህንን ኮንፊዥን መቃወም አለብን። ይህን ግራ መጋባት መቃወም አለብን። አሁን ከዚህ ብትወጡ አቅጣጫችሁን እንደምታቁ እኔ ዛሬ ማለዳ ጸልዬላችኋል። የህይወታችሁን ካርታ እንደገና የሚያስተካክል የእግዚአብሔር ብርሃን ከፊት ለፊታችሁ ይውጣ።